እግዚአብሔር እኮ በቃ ድህነቴ መጎሳቆሌን በእኔ በኩል ፐርሰናል ካያችሁት በቃ ያለኝ የዛሬ 15 አመት እንኳን እኔ ዘር ማንዘር ጌታ ይባረክ የኔ ትውልድ ሁለተኛ ድህነት ነው ከኔ ሁለተኛ የኔ ዘር ማንዘር ግን በልቼ ጠጥቼ መኪና ነድቼ ነው እሱ አይደለም የልቤ እግዚአብሔርም ለዛ አይደለም የቀባኝ ኢትዮጵያና የጥቁር ህዝብ ከድህነት ባርነት የሚወጣበትን በእኔ ዘመን በቀባይ ማውጣት ይፈልጋል። ኢትዮጵያ ስመጣ ወገኖቼ አክብረው ከተቀበላችሁ በጸሎት እግዚአብሔር በሰጠኝ ጥበብ አማክሯቸዋለሁ መሪዎች ኢትዮጵያ ካለችበት ዝቅጠት እንዴት እንደምትወጣ፣ ወደ ኢትዮጵያ ቢሊየንስ ኦፍ ዶላር እንዴት መምጣት እንዳለብ እኔ ቢሊየንስ ኦፍ ዶላር ብዬ መናገር ብዙ አልፈልግም። ለምን? የኢትዮጵያ ከረንሲ የዓለም አንደኛ ይሆናል። አሌሉያ ይሆናል። እንዴት አልነግርህም። እንዴት ነግርሃለሁ፣ አልነግርህም። ስመጣ እንሰራለን። ኢትዮጵያ አድርጎ ሲሰራኝ ተሳስተው አይደል? እንደዛ ሲባል አሜሪካን ነጮች መጥራት አለብን ነው። እግዚአብሔር ዓለምን ሁሉ እንዲወዷልና ነው። ፌስቡኬን የምታየው ሰዎች ካላችሁ ስለ ፓኪስታን ጽፋለሁ፣ ስለላቸው ግቨርንመንት ስለ አይራክ ጽፋለሁ። ለምን ዓለምን ሁሉ እንዳስተዳድርለት እግዚአብሔር መርጦኛል? እንዴት መረጠ? የት አለ ያንተ ኤቪደንስ? እኒ የዛሬ ሁለት ዓመት እግዚአብሔር ከቀባኝ በኋላ የቱ ጋም እንዳስቀመጠኝ ቃሉን አሳይቶኝ እንዴትና በ የፈለከውን ይሄን እነግርሃለሁ ብትፈልግ ተቀበል አትቀበል፣ ካንተ ምንም አልፈልግም። ኦልሬዲ የተቀባው ነኝ። ሃሌሉያ! ስልጣኔን የሚወስድብኝ ይል የሚሰጠኝ ይል ለተገፋው ነው እግዚአብሔር የቀባኝ። እምቢ ካልክ ትደቃለህ፣ እሺ ካልክ ደግሞ ከበረከቱ ተቋርሰ ከድህነት ከፍርሃት ከሞት ከስደት ትድናል፣ ከባሪነት ትድናል። በትንቢተ ዳንኤል ከገዢነት ከተገዢነት ገዢ እንድትሆን እግዚአብሔር እኔን ቀብቶልሃል። ወይኔ እምቢ ካልክ ደግሞ ደሞ ትደቃለህ። እነ መለስ እኮ ማን ያስወግዳቸዋል ሲባሉ በሁለት ሳምንት ነው ታታታ ተደርገው ዞር ይተባሉ። አሁን ታይታ ነገ ምጠፋ ጤዛን ማንንም ምንም ቀደማን በበላል ሃያላኖች ደቀዋል ብላለች። አንተ ትደቃለህ። አንድ ንፋስ በቂ ነው ለእናትህ ኮሮና እኮ አይተናል። እንደ ጉንፋን ሁለት ሚሊዮን ያለን ሲጠርግ የሚመካ በእግዚአብሔር የሚመካ የወለቅ ዶላር በሰበሰ ብረት በብረት ወጥረህ ምናምን እሱ ሁሉ ባዶ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ባዶ ነው። ሁልህም ትሕትና ነው የሚያስፈልገው በዚህ ዘመን ትሕትና እንደዛ ሲባ መናናቃለብን ነው ትሁት ነው መሆን ያለብን፣ ትሁት የሚያስተራርቁ የእግዚአብሔር ልጆች ይባላሉ። ዩቱብ ቁጭ ብላችሁ ለዩቱብ ለገንዘብ ብላችሁ ፖለቲካም ሰሩ ይቅርባችሁ። ሆድም ለመብል ነው፣ መብልም ለሆድ ነው። እግዚአብሔር ይሄንንም ያጠፋቸው። እስቲ አንድ ነገር ስሩ። ዛሬ ተመልከተው፣ እኔ ቴዎድሮስን መልካቸውን አድርጌ የሚኒሊክ ታሪክ ሰርተውን ያለፉት መሞታቸው ካልቀረ ሆዳሞች አትሁኑ። ለትልቅ ስራ ተነሱ! ተነሱ ለትልቅ ስራ፣ ትውልድን በእኛ ዘመን ለማሻገር ከድህነት ሰላምን ለማውጣት ወይኔ ኢትዮጵያ። ለመግባት እኮ ገና ስድስት ዓመት አሉኝ ወረፋ፣ እንዴ እንዲህ እንድትባል ወደ ቀድሞ ማንነት ተመለስ። እንዲህ አይነት ረሃብ ይግባባ ይህ ሰፈር ጠባብ አታስቡ። እዛ ኦነግ ሸኔ በየጫካው ገብተህ የምትታገል ሰው ምታደማ ሴት ምትገል ምትደፍር፣ ክንዲህ አይነት አስተሳሰብ ውጣ። የቀባልህ ንጉሥ አለ። እዲሁም ከባሌ ክልል የተወለድኩት ኦሮሚያ ክልል አማራ ነው። ደግሞ አያት አረጋ ይባላል አማራው ክልል መተው ዛካይ ገዢ ነበሩ። የሁሉም ያስኮኒ አማራውን ቶ ኦሮሞውን ቶ ትግሬውን ቶ ሰማያዊ ዜጎች ነን። ውስጣችን ደም የክርስቶ እኛ ሰዎች ነን። ኢትዮጵያውያኖች ነን። ኢየሱስ የሞተው ለኦሮሞ አይደለም፣ ለነጭ አይደለም፣ ለሰው ነው። ኢየሱስ ሰውን ሁሉ ይወዳል። በድንግልት ማርያም ማኅፀን ውስጥ የተቀመጠው መድኃኒያለም ለሰው ሁሉ ነው ማህፀን ክብ ነው አይደል? ማህፀን ምድር፣ ምድር ሴት እናት ነች፣ ምድር ነች። በሆዷ ተሸክማ ነበር። ኢየሱስ ሲወለድ ብርሃን ይዞን የመጣው ለሁሉም ለዓለም ሁሉ ብርሃን ነው። ኢየሱስ ኢየሱስን ገፋ ማለት በምድርም ጨለማ ውስጥ ነው የምትኖረው፣ የኃጢአት ጨለማ፣ ሰላም የማጣት ጨለማ፣ የጭን ገፋ ጨለማ፣ የምትሰራው ስራ ሁሉ ጨለማ ብርሃኑን ግን ስትቀበል በብርሃን ትኖራለን። ሰው ሲጨነቅ አንተ በሰላም ትተኛል። ሰው ምንጣፍ አንስቶ ትልቅ ምን የመሰለ ሆቴል የመሰለ ጂ ፕላስ ዋን ምናምን ቪላ ቤት ውስጥ እንቅልፍ ሲያት አንተ መኪና ውስጥ ትተኛል በሰላምህ ኢየሱስ ነው። በምድርም የዘላለም ይወት ታገኛለህ። ብርሃን ተቀበል፣ እግዚአብሔር ይቀበልልህ። ነቢያቱች እግዚአብሔር የቀባልህን ንጉሥ ነኝ ብዬ ስመጣ አትናቅ። ማከለከለ አንተም እንደኔ ቃሉም እንድትበላ እንድትጸልይማ የተፈቀደ ነው። እግዚአብሔር አበኔ ምን ነው ያራሳ ከእግዚአብሔር ድምጽ ከእግዚአብሔር ሰማይ ሰምቼ ነው ዛሬ ወንድሞቼ፣ የምኖርበት አገር ሀገር ቴክሳስ አሜሪካን ጎቨርንመንት ኤርፎርስ አርሚ ማገለግላቸው። ማከለከለ አንተ እኩል ነው የተሰጠን እድሉ አንተ ምናልባት ዶላር ብለህ የሮጥክ ሊሆን ይችላል። እኔ ደግሞ ቃል ብዬ ነው። በዚህ ውስጥ እግዚአብሔር ገለጠልኝ። ዛሬ ለአሜሪካም፣ ዛሬ ለአፍሪካም፣ ዛሬ ለአረብም ህዝብ መፍትሄ ነኝ እያልኩ ነው። አንተ ምን ተከተለኝ? ኢየሱስን ተከተል፣ ቃል ተከተል። መሆን ከፈለክ መስራት እኮ ከባድ ነው። ማፍረስ ቀላል ነው። ቁጭ ብሎ ማውራት፣ ማጣላት፣ ማዳማት፣ ጦርነት መመስረት መስራት ነው ከባድ ወገኖች። ይሆን እነ ሚኒልክ ደማቸውን ሰጥተው አንድ የሰጡን ሀገርው ስታፈርሱን የኖራችሁት በማጭበርበር በመመሳጠር ዶላር እየተቀበልክ ከጀርባ መሪ ነኝ ብለን ወደ እነሱ እንኳን መመለስ እኮ ከብዶናል፣ እንኳን አዲስ ምዕራፍ ልንሰራ ወገኖች። ሁን መሀይብ ናቸው በምትለው ዘመን ሀገር አንድ አድርገው ነው የሰጡን ዛሬች ባንዲራ እነሱ በደማቸው የሰጡኝ ነሚ እነ አፄ ቴዎድሮስ አልያዝም ብሎ ሽጉጥ ጠጥተው ነው ይሄዱት። ወደዛ እንኳን እኮ ወደ ነበረች በመመለስ አልቻሉ። ዛሬ የአማራው በትል የተለያዩ ትልልቅ መሪዎች ሲነሱ እያስገደላችሁ ነው። ሻጥር እየሰራ በቀለ ነው አየለ ነው፣ አልልህም። ኢትዮጵያዊ ነው የገደለው። ወደ ዕርቅም ጠላም ከጀርባው ከጀርባው ሰንባዴ አለ። እያንዳንድን ስለ ስለዘራው ዘር ትጠየቃል። ዛሬ ግን በምህረት እንመለስ እንመለስ ነው ጥያቄ ወገኖቼ ሰይፍ በየመጣ እማትመለስ ሰይፍ በየመጣ አይመለሳለው በንስሀ እድል ይሰጠኝ እግዚአብሔርን ፈርቻለሁ በኃጣቴ እናዘዛለሁ መልሼ ከናንተ ጋር ሰራለሁ ማንም እኮ ምንም ካልክ እግዚአብሔር ምህረትን ይልክልናል ምድራችንን ይፈውሳል የተቀባነውን እኛን ካከበር ትከብራ። እግዚአብሔርን ከፈራ ትከብራ። በሻጥን የምትሰራ የቤተ ክርስቲያን መሪ፣ የሀገር መሪ ከነዚህ ከጨለማው መሪዎች ጋር ለ500 ዓመታት ጥቁርን ሕዝብ ድሀንም ሲያሰቃዩ ከነበረ ድጋ አመሳጣራ ነው። አሁንም በክፋት የምትቀጥል ከሆነ ክፋት ይበላ ይበላ። ምንም ጥረጥሬ ግን በንስሐ እንድትመለሱ መልእክቴን አስተላልፋለሁ። ከመጨረሴ በፊት እንዴት እግዚአብሔር እንደቀባይ የኔ ዋናው ቃል እግዚአብሔር ያነቃኝ የቱ ጋር እንዳለው ላሳይ። በትንቢተ ዳንኤል ምዕራፍ 12 ላይ እንዲህ ይላል፣ በዚያን ዘመን ስለ ህዝቡ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር ቁጥራል ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ ያልሆነ የመከራ ዘመን ይሆናል። ተመልከት፣ አሁን የደስታ ዘመን ነው እንዳትለኝ፣ ያለንበት የመከራ ዘመን ይሆናል። በመጽሐፍም ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ያንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ ዘላለም እረፍት፣ ወደ እፍረትና ወደ ዘላለም ጉስቁልና ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ ይመልሱ የሚመልሱ እንደ ከዋክብትም ለዘላለም ይደምቃሉ። ዳንኤል ሆይ፣ አንተ ግን እስከ ፍፃሜው ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙዎች ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። ስለዚህ እግዚአብሔር ይህ ሚካኤል የምትባለው እኔ ነኝ ብለህ ካመንክ ጸጋው እልክልሃለሁ አለኝ። ቅባቱ እልክልሃለሁ፣ አንተ ግን ምልህን ትታዘዛለ አዋልኩት። ላለፉት ሁለት ዓመታት ጠላቴ ወይም ጠላቶቼ ሀራሳን ነው። ወገኖቼ ሆይ፣ ሲያሳድዱኝ የነበሩ ቢዝነሴን ዘግተውብኝ ነበር። ሀራስ ከብዙ ሚሊዮን ሞቶች አምልጭ እንዴት አመለጥኩ? በእግዚአብሔር መልአክ ጥበቃ ቃል ገባልኝ። እኔ ማመንኩት፣ ሊያጠፉኝ ቻሉ አልቻሉም። እነሱ ደቀቁ ደቀቁ። ማንም ባለስልጣን ነኝም። ለማንኛውም ሀገር በኔ ላይ ጦርነት ከከፈትክ፣ እጸልይብሃለሁ። ከስልጣን ትነሳለህ። ወጀብ አስነሳብሃለሁ። እንቢ ካልክ በኋላ ቁጭ ብዬ እልክብሃለሁ ጦር። ሃሌሉያ። ኤልያስ ሶስት አመት ተኩል ዝናብ አይዘንብም ሲል ሶስት አመት ተኩል ዝናብ አልዘነበም እስራኤል ምድር ላይ እሱ ጸልዮ ነው የተከፈተው። አስተውል፣ ኃይለስላሴ ልክ ሲገቡ ጀማይካ ላይ ዝናብ ዘንቧል። ሞገስ ነበራቸው። እሳቸውን ካዋረድክ በኋላ ነው ኢትዮጵያዊ የተዋረድከው። ሰው ቤዚክ ነሰሴቲ ነው ሲፈጥረው፣ ማንም ሰው ኖርማል። አሁን እንስሳት ይጨነቃሉ? ሁለት ላይ ነው ለሚበሉ አሁን አበቦች ይጨነቃሉ እንዴት እንደሚለብሱ? ወጎች ይጨነቃሉ? ነገ ደግሞ እጅ ሽንኩርት ገዝቼ ዘይት። አይጨነቁ። እየበረሩ እየሳቁ፣ ውሃ ላይ እየተጫወቱ እየተጣጠቡ ነው የሚኖሩት። በደስታ ከእንስሳ እንኳን በታች ወርደናል። በተለይ ኢትዮጵያ ቤዚክ ነሴሲቲ ነው ሰው የሚበላው፣ የሚጠጣው፣ የሚለብሰው ቤዚክ ከዛ አለፈ ነበር መኖር ነበርን። እስከ እዛ ወርደናል ዛሬ። ለምን እግዚአብሔርን ስትገፋ በኃጢያት ስትኖር፣ በግስቁልና ትመጣለህ። ከኃጢያትህ ብትመለስ፣ ወደ እግዚአብሔር ብትመለስ፣ እግዚአብሔር እንደኛ ነህ የተቀባውን ብታከብር እግዚአብሔርን ብትፈራ የጎተራህን ፍሬ እግዚአብሔር ይባርካል። ከተገዥነት ገዥ ትሆናል። የዶላር ጥም አያሰቃይህም። የሰው እጅ ስጠብቅ የሰው ኢሜል የሰው ስልክ ነው። ባንተ ያለው እነሱ ጋር ካለው ይበልጣል። ዋይት ሀውስ እየመጣችሁ ብዙ ዓመት ተንፈራፍረናል አልቅሰናል። መፍትሄ አንተ። እነሱ ጋር መፍትሄ፣ እነሱም ግራ ገብቷቸዋል። ወገኖች ይሄ ሁሉ ኃይል እያላቸው ይሄ ሁሉ የጥ የሚ ጉግል የእነሱ ነው። ሜንታል ገንዘቡ ምኑ አንድ ወጥቶ ድንቅ ልጆቻቸው መሳሪያ ቤት አላቸው፣ አንስተው 20 30 ሰው ሹት ያደርጋል። መፍትሄ ለምን እንኳን ለእናንተ ሀገር ለራሳቸው፣ እኛ ነን እየጸለይንላችሁ ያለው እግዚአብሔር የተመሰገነው ሰለበ በመግደል በመግደል መቀጠል የምታስቡ በነገራችሁ ስለ ስለ መግደልና ስለ ዘሩ አንድ ነገር ላሳያችሁ። በነገራችን ላይ በገደላችሁ ቁጥር ሰውን ሰውን በገደላችሁ ቁጥር ያ ነገር እየበዛ ነው የሚሄደው። ያው አንድ በቆሎ ልክ ስትዘሩት መሞት አለ ሲበሰብስ ነው ብዙ ፍሬ የሚያፈራ። ቃየ አቤልን ገደለ። በምድር ምን ሆነ ይላል መጽሐፍ ቅዱስ? ተቅበዝባዥ ሆነ። የምትገሉ ባለስልጣናት ስልጣና ስልጣኔን ሊነጥቁ ነው ብላችሁ ተቅበዝባዥ ነው የምትሆኑት። የስልጣን ዘመናችሁን ታሳጥራላችሁ። በኢህአዴግ ዘመን በጣም የኦሮሞን ህዝብ ይፈሩት ነበረ፣ በቁጥርም ብዛት ስላለው ወደ ስልጣን እንዳይመጣ እያሉ በእርስ በርስ ኦነግን እርስ በርስ በመፍጠር በጣም ተኮለኞች ነበሩ። የመቀሌ መሪዎች እና ብዙ ኦሮሞ ልጆች ተገድለዋል፣ በጣም ባሰቃቂ ሁኔታ። ያው ብዙ በገደላችሁ ቁጥር ስልጣን ወደ እነሱ ነው የሚሄደው። አሁን ዶክተር ማርቲን ሉተር ኪንግ ገደሉት፣ የጥቁር ነው ብለው አይደል፣ መኮማክስንም ገደሉት። ከአፍሪካ መጥጬ መልሼ ከነ ዶክተር ማርቲን ሉተር ኪንግ ከነ ማኮማክስ በላይ በሆነ ቅባት ተገለጥብህ ደግሞ መልሽ። እኔ ቢዮስቢ ከኔ ዋስ በመግደል ህግ፣ በመሞት ህግ፣ የመብዛት ህግ ነው ያለው። በነገራችን አሁን የአብይ መንግስት ተው ተብሏል፣ አልሰማም ብሏል። አማራውን በጣም ይጨፈጭፋል። ወደ ከተማ እንዳይገቡ እያለ ነው። እንግዲህ ንስሓ ገብቶ ከተስተካከለ አላውቅም። ሚስቱ እንኳን የአማራው ክልል ነች። ወደ ስልጣኔን የሚቀማ ከአማራው ንጉስ ይነሳል። አሁን ነኝ የአማራ ነው። እዚህ ብትገድል እኔ ዛሬ ጌታ አይፈቅድልም እንጂ ብትገል እንደኔ ሰማ ይፈጥናል በገደልክ ቁጥር። በነገራችን ላይ አሁን የአማራው ንቅናቄ አንድ ሆኖ የማያውቀው በአለም ሁሉ አሁን ባለፈው ዲሲ ላይ ተገናኝተን ነበሩ። አንድ ሆነ። ሂድና ግደል። አሁን ጎንደር ላይ ያለውን እንቅስቃሴ የጦር መሳሪያቸውን አታስፈታቸውም አምተል ፋኖ ዳዳነ በነገራችን ላይ መቀሌ ሰራዊት መደርሶ ነበር። አዲስ አበባ የፋኖ ልጆች ደማቸውን ከስክሰው ተዋጊ ናቸው። በገደል ቁጥር አማራው እናንባቸውን ተገላችኋል። የተለያዩ የአማራ መሪዎች ገላችሁ በልታችኋል። በገደላችሁ ቁጥር ስልጣን ለነሱ ለመስጠት ነው የምታፈጥኑት። የመግደል ህግ በነገራችን ላይ የመብዛት ህግ ነው። ኢየሱስ በመሞቱ ነው እኛ ከሞትንበት የተነሳ የምትገፉም ሰዎች ሰውን በገፋችሁ ቁጥር ሞገስ ነው የምትሰጡት። ያስ ዶሚኔት ነው የሚያደርጋቸው ወገኖች አሁን ጥቁሮችን ስልጣን እንዳይዙ ሀብታም እንዳይሆኑ በእውነት ነጮች ብዙ ተፅዕኖ አድርጓል። የኳስ ተጫዋቾች ብትሉ ኦባማን ተመልከቱ። ኦባማ ዋይት ሃውስ ፕሬዝዳንት ነው። ይህ ሁሉ በመገደላቸው ነው፣ ጥቁሮች በመጥፋታቸው ሱፕሪም ኮርት ላይ የገባችው የታችን አለ። የባይደን አድሚኒስትሬሽን ዘ ሜጆሪቲ ብላክስ ኦስተን ጨምሮ የሚሊታሪውን መሪ ጨምሮ የው ወገኖቼ ይሁን ስልጣኔን፣ አገሬን፣ ሀብቴን ይወስዳል ብላችሁ በገፋችሁ ቁጥር የመግደልግ የመብዛት ህግን በነገራ አይና ትርሱ። ገዳዮች የኦሮሞ ወንድሞቼ እዛ በየጥሻ ውስጥ ያላችሁ እንደ ከብት ምትኖሩ እንደ እንስሳ ምትኖሩ እግዚአብሔር ይቀር ይበላል። ያው በግድልክ ቁጥር አንተ ላይ ብዙ አመት እንዲገዛህ ነው እያደረጋል። አታቆሙ፣ ብዙ አመት። እኔ አሁን ኢትዮጵያ ገብቼ ብቻ እዛ ቤተ መንግስት ላይ እንደነገ እንደዛ አይደለሁም። ያው የኔ ቅባት አሁን ይለያል። ወገናት ይሁን አሁን ኃይለ ሥላሴ ኢትዮጵያ ብቻ መሪ ነበሩ፣ ምኒልክም የኢትዮጵያ እኔ ግን እግዚአብሔር ዓለምን ሁሉ አሳይ እንደኔ አረጋግጥ ኢትዮጵያ ለምጣም ብለው ፕሬዘንሱ ቅባቱ የእግዚአብሔር ደመና አብሮ ስለሚ ስለሚራመድ ቤኔፊሸሪ እንድትሆንም ነው። ኢትዮጵያ እዚህ ሆኜ ምልከው ምጸልየው ምልከው መልክቱ ይደርሳል። የሚቀበለ የሚቀበለ መልአክ አለ። መልአኩ ሄዶ አስፈጽም ስለ ያስፈጽም። ምክንያቱም ሰማንያ አሐዱ መጽሐፍ ላይ መጽሐፍ ነው ካለ ላይ መልአክቶች ስራ አታነቡምና አውሮፓውያን 15ቱ መጽሐፍ ያወጡት የኢትዮጵያ መጽሐፍ ቅዱስ ነው የሚባለው ያወጡት ሚስጥራት እንዳታውቁ ነው ኢትዮጵያ የተመረጠች ሀገር ነች። በመላእክቶች ጥበብ የተሰራች የምትጠበቅ ነች። ይህን ሁሉም ምስጥራት እንዴት አወቅኩት? ከሰማይ ሰማያት መንፈስ ቅዱስ አስረድቶኝ ነው፣ ነግሮኝ ነው፣ አሳይቶኝ ነው። ላይ መንግስተ ሰማይ ውስጥ ምስጥራቶችን ገልጦልኝ ነው። ወገኖቼ እየቀለድኩ አይደለም። ኢትስ ኖት ኢትስ ኖት ሾ አም ዱዊንግ ራይት ሂር ኢት ኢዝ ሚራክል ኢት ኢዝ ኢትስ ኢዝ ቢዩቲፉል ኢትስ ኢዝ ብሌሲንግ ብዙ እናቶች አልቀሰዋል። አባትና እናት ተሰውተዋል። ሲሞቱ አቤቱ ሀገሬ እችም ባንዲራ አደራ ለማመሰል አደራ ብሎ የሰጡት ላምላክ አንተ አይታ ጋስቴድሮስ አጼ ቴዎድሮስ መሪያችን ሲጠጡ ሽጉት አይተሃል። ለጠላት አልሰጥም ብዬ ነው ሀገሬ ነፍሴንና ሀገሬ ላንተ ብለው ነው የሄዱት ሚኒሊክ ይኸው እኔ ላይ ደርሷል። እኔ በእግዚአብሔር ቃል የመጣሁ ለማንም አልሸጥም። ማንም ዛሬ ብሄድ የት እንደሚሄድ አቃለሁ። ስጋን የሚገለው አትፍሩ፣ ስጋንም ከገደለ በኋላ ግን ነፍስን በገነት ወይ ሲኦል የሚገለው እሱን ፍሩት። ማቴዎስ ላይ ያለው ቃል እኔ ብሄድ በነገራችን ላይ እረፍት ነው ለኔ። ምክንያቱም እዚህ የሚኖሩት ወንድሞች የነጮች ፍርሃት ላይ ናቸው። ኢትዮጵያ ናት የምትገዛው አፍሪካ ናት ሱፐርፓወር ስላልኳቸው ሀያ አራት ሞኒተር ያደረጉኛል ምናምን እኔን ለእነሱ ነው የምጸልየው። በጣም ነው የምወዳቸው። በጣም ድንቅ ሰዎች ናቸው እንደ አሜሪካ በጣም መልካም ሕብረተሰብ የለም። ግን አንዳንድ ክፉ መሪዎች የሚያረጉትን እያቸው። ስታፕ ሄይትን። አሜሪ አሜሪካ ወንደርፉል ካንትሪ አሜሪካ ባትኖር የተቀምጠ ነው እንደዚህ እንኳን ቪዲዮ የምትሰራው አንተ። እግዚአብሔር ይቀርበላቸው ስታ ቤቲንግ ኤኒ ካንትሪ። የኛ ጠላታችን ዲያብሎስ ነው። እና ብዙ ብዙ ነገሮች ዳስሻለው። እና ወገኖቼ ወይ ኢትዮጵያ ኦልሬዲ ተባርካለች። እግዚአብሔር ከፈቀደ ምናልባት አሁን በስልጣን ላይ ያሉት ሰዎች እንደ መንፈስ ቅዱስ መረዳት ጥሩ ናቸው፣ ሰላም ናቸው። ወልካም ሊሉ ይችላሉ። ካላይ ብቻ ነው ኢትዮጵያ የሚሄደው ስቲል ኮንፈርሜሽን አላገኘው። ኢትዮጵያ የሚሄድ ነገር የእግዚአብሔር ነገር እንደገባችሁ ሳውቅ ነው። ምክንያቱም ይህ ቅባት አርባ ሁለት ዓመቴ ነው ዕድሜ አርባ ሁለት ዓመት ፈሽቷል እዚህ ላይ ለመድረስ ሲሪያ ፈራርሳለች፣ ኢራቅ ፈራርሳለች። ብዙ የዓለም ህዝቦች ኢትዮጵያን ብቻ አይደለም የምሰራው፣ ለዓለም ሁሉ ህዝብ መድኃኒት አድርጎ ነው እግዚአብሔር የቀባኝ፣ መልእክተኛ አድርጎ ነው ይቀባኝ። መልእክት ቁጭ አርጌ ደግሞ እንዲህ አርጎ እያልኩ ብቻ፣ እኔም የስራ ሰው ነኝ ደግሞ የኔ መልእክት የኔ ነገር የሚለየው እሰራ ነው። በእጆቼም የመስራት ጥበብ እግዚአብሔር ሰጥቶኛል እና ብዙ ቀት እግዚአብሔር ላይ ላይ ዝንብዬ ተራ አይነት ገንዘብ ብቻ ሰብስቤ ቸርች እየከፈትኩ ኑና ኮሮጆ ላይ ብር ክተቱምል አደለሁ በነገራችን ላይ በገንዘቤ ነው ማገለግለው። በጊዜ እና ለእኔ ዩቱብ ሰርቶ ስለ እግዚአብሔር ማውራት ሀጢት ነው ይቅርታ ነው። ለእኔ ኢየሱስ የሰጠኝን ዘላለሜን ዘላለሜን ሰብኬ ዘላለሜን ባገለግለው ልከፍለ አልችልም። እንኳን ከህዝቡ ከድሃው ህዝብ ልሰርቅ ገንዘብ ልሰበስብ እሱ ብቻ አድርጌ እሁድለት እየመጣሁ አስር ደቂቃ ሰብቄ ሙሉ አገልጋይ ነኝ ብዬ ለማውራት ለእኔ በጣም ሼም ነው። ወገኖች በጣም ሼም ነው። ሊያውም በድህነት ተሰዶ ሀያ አራት ሰዓት ከሚሰራው ህዝብ ነጥቄ፣ ኦ ኖ፣ ለእኔ በጣም ሼም ነው። ወገኖች እግዚአብሔር እኮ ካላችሁ፣ እግዚአብሔር ሀብታም፣ ምድር ሁሉ የሱ እኮ ነው። ሀሌ እግዚአብሔር አምላካችን እናመሰግናለን። ከጥል ዘመን ወደ አንድነት ዘመን ከዘመነ ጥል ወደ ዘመነ ዕርቅ እንድንገባ በፍቅር ጠይቃችኋለሁ። ዶክተር አብይ የያዝካቸውን ፖለቲካ እስረኞች ልቀቅ፣ ልቀቅ። አይጠቅምም የራስህን ጊዜ ነው ምታ ታፋጥናለህ። እናንተም የተለያየ ሀገር ተቀምጣችሁ በአውሮፓ በአሜሪካ ጥልን የምታውጡ አቁም ሌላ ስራ ስሩ። ኢትዮጵያ የሚከፍ ገብታችሁ ብትፈልጉ ስሩ፣ ኢንቨስት አድርጉ። አትውቀሱ አለ ውቀሱ ሞር በወቀሳችሁ ቁጥር ኮሬክት ነፃ ሚዲያ በሆነ ቁጥር የሀገራችን እድገት ይጨምራል። ግን የጦርነትን አዋጭ አቁሙ። ማገዳደል አቁሙ። የአንድን ነፍስ ሚሊዮን ዶላር አይተ ወገኖች፣ ኢትዮጵያ ኦልሬዲ የቀባላን ንጉስ አለ። ንጉሠ ነገሥት ሚካኤል አረጋ ይባላል። ታላቁ አለቃ ሚካኤል ይነሳል። ተነስቻል። ለእስራኤል ብዙ ሀገሮች ምን ነው የኛ በሆነ እያሉኝ የሚመኙ ሰው ወገኖች ውሸት አለ። እግዚአብሔር ቀጥታ ድምጽ የምሰማ እያንዳንዱ የምጽፈው ነገር ኦንላይን ላይ ይሆናል። እስከዛሬ የሚጻፍኩት ሆኗል። ወገኖች የእነ እስክንድር መፈታት የነ ያላቸው መፈታ ሁሉ ነገር ጽፍ ያለ ሁሉ ነገር ሆኗል። ወገኖች በድፍረት በአደባባይ ወጥቼ የምናገረው ንጉሠ ንግስት ነኝ የምለው ለዛ። እግዚአብሔር አብዝቶ ይባርካችሁ። ስራ መግባት አለብኝ ማታ። አሁን ስራ ስለሚሄድ እዚህ ላይ ይበቃል። ስሙት፣ ኢትዮጵያ እንኳን ደስ አለሽ። ንጉሠ ነገሥት ሚካኤል አረጋን ተዋወቅ እንኳን ደስ አለሽ። በየገዳማት ያለው ጸሎት የእናቶች ጸሎት ተሰምቷል። ሰው ስጠን ሰጥቷችኋል። ደግሜ የምነግር ዶክተር አብይ ስልጣንህን አልቀማህም። ኦልሬዲ ባለስልጣን ነኝ፣ ስልጣኔን አሰጠኝም አትነጥቅብኝም። ግን አብረኸኝ ከሰራህ ትጠቀማለህ፣ አገር ትለውጣል። እምቢ ካልክ ደግሞ ስትዳክር ስትጨነቅ ስልጣኔ ቀሙ ስትማንን ትኖራለ እድሜ ያጥራል። ማለት እኔ የምጸልየው በርቅ ሆነ በሰላም ሆነ እንደ ድሮ ሰውን ሰውን እንደወደድከው ወደ አንድነት እንድታም ወደ ልብ እንድትመለስ ከሾ ላይፍ ወደ ሪል እንድትመጣ ከ ከችግኝ ኩትኮታና ከፓርክ ስራ የሰውን ሕይወት መጠበቅ ላይ እንድትሰራ የኦሮሞ ወገኖቼ የተበታተናችሁ ደምና ምጣፍ አቁም ኢትዮጵያ አንድ አንድ ኢትዮጵያ አንድ ህዝብ፣ አንድ ፍቅር፣ አንድ ንጉሠ ነገሥት። እግዚአብሔር አብዝቶ ይባርካችሁ። ከዘመነ ጥል ወደ ዘመነ ዕርቅ ይዣችሁ ገብቻለሁ። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን ሆይ ስለሰጠን ጊዜ እናመሰግናለን። አቤቱ ለኢትዮጵያውያን፣ አቤቱ ለአሜሪካውያን፣ አቤቱ ለአፍሪካውያን ለዓለም ሁሉ መፍትሄ አድርገህ ስለቀባኸኝ አመሰግናለሁ። በአረብ ሀገር የሚከራተቱትን እህቶቼን አስ በስራት በማጣት የሚከራተቱትን በአፍሪካ ውስጥ የሚከራተቱትን ወገኖቼን አስ ወደ አውሮፓ ሀገሮች በመርከብ ሲገቡ የሚሞቱትን አትገቡም ተመል ተብለው በየእስር ቤቱ የሚሰቃዩትን በሳውዲ አረቢያ እስር ቤት የሚሰቃዩትን በሪያድ የሚሰቃዩትን በዱባይ የሚከራተቱት ህዝቤን ሁሉ አስ አቤቱ የጥቁር ህዝብን አስ አቤቱ ለነጭ ወንድሞቼንም ከፍርሃት አድናቸው። አገራቸውን

ኦ አንተ ዲቮርስ ስላረግ መድረክ አንሰጥም፣ ተው ይቅርም። አሁን እኮ መድረኩን እግዚአብሔር ከፈተው። ፌስቡክ መድረክ ነው፣ ዩቲዩብ መድረክ ነው፣ ቲክቶክ መድረክ ነው። ሼም ኦን ዩ ጋይስ! የእግዚአብሔር በእውቀቱን አደርሱበትም። እጅግ የጠበበ ነው። ጌታ ያው ባለስልጣን ለመሆን ዋይት ሃውስ መግባት ቤተ መንግስት መግባት ቤተ አይጠበቅም። ስልጣናቸውን ገፎ ማለት እንዴ ተገፋችኋል። ሃሌሉያ ክብር ለኢየሱስ ይሁን። የነገስታቱ ንጉሥ ኢየሱስ ለዘላለም ግዛ፣ አንተ ብቻ ለዘላለም ግዛ። ኢየሱስ ለዘለዓለም አንተ ብቻ ግዛ፣ አንተ ብቻ እግዛ። ኢትዮጵያ በምድር ሁሉ ተበትነናል። ዛሬ መልእክተኞች ሆነን ለብዙዎች ወንጌል ይዘን እናደርሳለን። ወገኖቼ ሆይ እግዚአብሔር ይባርካቸው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የኢትዮጵያ መፍትሄ እግዚአብሔር ብቻ ነው። ለዛ ነው የመጣሁትም በእግዚአብሔር በኩል ይሆን ጦር የለኝም፣ ግሩፕ የለኝም፣ ግን የሰማይ መላእክቶች ከኔ ጋር አሉ። እግዚአብሔር የተባረከ ይሁን። አያም ንጉሠ ነገሥት አዲሱ የኢትዮጵያ ንጉሠ ነገሥት ሚካኤል አረጋለኝ። እግዚአብሔር ይባርካችሁ። ስለሰማችሁኝ አመሰግናል። ፖለቲከኞች ወደ አንድነት ነው። አስተማሪዎች ከልባችሁ ስሩ። እግዚአብሔር በቀባው በመንግስት ላይ ማመፅን ተው፣ አገር ማፍረስ ተው። ጦርነት ያለፉት 50 ዓመታት አቁም። የጦርነት አዋጅ ትጥቅፍቱ ምትለውን አቁም። ዶክተር አቢ ተዋቸው። መጠበቅ ካለባቸው አገራቸውን ይጠብቁ፣ ወደ እርሻቸው ይመለሱ። ሞፈርና ቀንበራችሁን ከሰቀላችሁበት አውርዳችሁ በአንድነት ኦሮሞ፣ ትግሬ፣ አማራ ሰማንያ ሦስት ብሔር ብሔረሰቦች ንቁ የተቀባ ንጉሥ እግዚአብሔር ሰጥቷችኋል። ከሰማይ ተቀብቼ መጥቻ አገራችንን ወደ ነበረችበት አንደኛ ከፍተዋል እናመጣል። ከዘመነ ጥል ወደ ዘመነ ዕርቅ በአብ በወልድ በመንፈስ ቅዱስ አንድ አምላክ እግዚአብሔር ይባርካችሁ መልካም ነው።